ረህመቱ ላይ ወበረካቱ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ሰላማችሁ ብዙት ይበልልኝ። እንግዲህ ዛሬ የማሳያችሁ የትናንሽ የፈጢራ አሰራር ነው ማለት ነው። አሁን ይህንን እንደዛ አርጌ ከሰራው በኋላ ገምሼው ነው ቆርሼው ነው እዚህ የፈለኩትን አሸዋ ፈለኩትን መስራት ስለምችል ማለት ነው የፈለኩትን አይነት እና አሁን ወደ ማለት ነው ተይተን ነው ሁለት ምልአገር ስኳር ታረጉና ዱቄት አርጋችሁ ሀብኩት ማለት ነው። ካቦካችሁት በኋላ እርሾ ካሜራ ማለት ነው ሁለት ምልሀገር አድርጋችሁ አት ታቦካችሁ በኋላ ትንሽ ቆይታችሁ አስቀምጡት። ከዛ በኋላ የምታስገቡት ግማሽ ግማሽ እንትን ማለት ነው፣ ግማሽ ቁብ ዘይት። ሶስት ኩባያ ዱቄት ጨምሩበት ማለት ነው። ያን ካረጋችሁ በኋላ ሀሊብ ሁለት ምላገር እንቁላል አስኳሉን ብቻ አርጉት። ሁለት እንቁላል አርጉበት። በጣም ሶስት ሶፍት ነው። ውሃ ግን እንዳትጨምሩ መጀመሪያ ላይ የምታወቁት በኋላ ላይ ዱቄቱን እና ሁሉም ሲታወቁ አበተው እንዳትጨምሩ ማለት ነው። እና ይሄ ደግሞ አቅማ ይባላል። አቅማ ነው። በጣም የለሰለሰ በጣም የሚጣፍጥ ከምንም በላይ ማለት ነው። እና እየፈለጋችሁትን እናንተ እንደ ቤታችሁ ቢሻው ዘይቱን ቢሻው ቱን ቢሻው የፈለጋችሁትን አሸዋ እዚህ ውስጥ እያስገባችሁ መብላት ትችላላችሁ። ሞክሩት ማለት ነው። በጣም ምስልስ ምስልስ በጣም ሶፍት ነው። እንግዲህ እንደማሳያችሁ ማን ነው የገለባበኩ እያሳያችሁ ነው። ይሄንን ያው እንዴት ሞክሩት ነው ማለት ነው። ምክንያቱም እንደ ምናካው ፈለኩትን እያረኩ ነው የተጫንኩት ነው። ልክ እንደዚህ እያረኩ እያፍተለተልኩት ነው ራሱ ማለት ነው። ግን ምንም ምንም አይቆረስም ምንም አይልም ማለት ነው። ልክ በቃ በጣም እኔ እንጃ ሁሉንም አቦካለሁ ሰራለው። ግን የነኛውና ቦታ በጣም ወልጄዋለሁ። በጣም ደስ ሲያለ ነው። ሞክሩ ተላልፎ ይሄ ነው ማለት ነው። እና አሁን ረመዳን ነው ስለዚህ እንደዛ አድርጋችሁ አብኩት። ዋና ጨምሩ በኋላ ስታወኩ ማለት ነው መጀመሪያው ሁለት ኩባያው አርጋችሁ የታወካችሁ በኋላ ላይ ግን እኛ ተጨምሩ ላለው ሞክሩት። በጣም ተወዱታላችሁ ከምንም በላይ ማለት ነው። እኔ ወደድኩት እናንተም ተወዱታላችሁ። እና እንዲዛ ቦካክ ላይ ነው የሰው ልጅ፣ ማንኛው ነገር ቦካክ ላይ ነው። ውሃ ሙቅ ደግሞ እንዳጨምሩ ለተሰራችሁ ትንሽ የሆነች ውሃ ለዘግ ያለች መሆን ያለባት ማለት ነው። ብዙ ምንትን ታትልም። በቃ ስትጋ መስለስ ያለች መሆን አለባት። ይቅርታ ምናለምን እንዲሆነ ባላቅም እየተንካካ ነው ባይገባኝም ምን እንደሆነ የሚንካካውም አልገባኝም ማለት ነው። እና ደዋሌ ይሁን አላቅም። ስለዚህ የሆነ በቃ ጭጭጭጭጭጭ የሚል ነገር አለ። እንጂ እኔ ምንም የነካው ተቃሚ የለኝም ነበረ ብቻ ባለቅም እና አብሽሩ አብሽሮ አይዟችሁ ያበርታን ጉልበት ይስጠንላችኋለሁ። በጣም ወጣችኋለሁ፣ አክብራችኋለሁኝ። እና ላይክሽን እያደረጋችሁ አበረታቱ፣ ሞክሩት። ከምንም በላይ የምትወዱ ስራ ነው። በጣም ለስላሳ በጣም ጣፋጭ እና እንደዚህ እያደረጋችሁ ሞክሩ ትላችኋለሁ። ወይም ከቢሮ ማቅመም ሁሉንም ማለት ነው በአንድ መስራት ይችላችኋላችሁ። እንደዚህ እያደረጋችሁ ሞክሩ ትላለሁ። በጣም በጣም እወዳችኋለሁ፣ አከብራችኋለሁ። ይህን ውዶች ማለት ነው። ማህድሬ ግን ይቅርታ። እናንተም ጋር ይኑራ አይኑር አላውቅም። ጀዋሌ ሁ ምንም ሁም አላውቅም። የሆነ ቸቸቸቸ የሚልብ ነገር አለ እና ለድምፁ ድምፅ ላስቸገረኝ ሁሉ ነገር ይቅርታላችኋለሁኝ። የማወገሩ ተወዱታላችሁ። በዛው ላይ ላይክ ሸር ሰብስክራይብ አርጉ አበረታቱኝ እላችኋለሁ። ሞክራችሁ ግን ከተመቻችሁ ንገሩኝ። የፈለጋችሁትን ነገር ረመዳን ነው አሁን። ይሄን ይሄንን አሳይም ብላችሁ ካላችሁ ላሳያችሁ ዝግጁ ነኝ ማለት ነው። ያው ሰው ስለበዛ ነው ማለት ነው። ውሃ ሳስገባ ምን ሳስገባ እያላያችሁኝ ማለት ነው። እና ቤቱ በጣም ስለሚያስቸግር ይኖላችሁ አይደል እና እንደዛ አርጋችሁ ሞክሩት ታችኋለሁ ሰላማችሁ ዝግ ይበል መልካም ምሽት ይሆንላችሁ ባይ ባይ